የቢዋይዲ መኪና ባትሪ ይሻላል ወይስ የቴስላ ባትሪ ይሻላል? አንዱ ካንዱ በዋጋ ሰፊ ልዩነት ቢኖረው ባትሪያቸው ላይ ያለው ልዩነት ግን ዓለምን እያነጋገረ ይገኛል። ሰላም የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ እኔ ጆርናሊስት ጎሳ ወይም ኢንጂነር ጎሳ ቦጋ ልባላለሁ። ዛሬ እንደተለመደው ስለ መኪኖች ልናወራ ልናወጋ እዚህ ተገናኝተናል። በጣም መሰረታዊ የሚባለውን የመኪኖችን አንድ ሶስተኛ ዋጋ ይይዛል ተብሎ የሚታሰበውን ስለ ባትሪ ልናወራ ቢዋይዲን እና ቴስላን በባትሪያቸው ልናነጻጽራቸው እዚህ ተገኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። የመረጃ ልብዞች ይደርስ ዘንድ ላይክ ሰብስክራይብ አድርጉ። የዛሬ መረጃ የሚያተኩረው ደግሞ በመኪኖች ባትሪ ላይን፣ በተለይም የቢዋይዲ ባትሪንና የቴስላ ባትሪ ሁለቱን ለማነጻጸር እሞክራለሁ። ሁለቱም የየራሳቸው የሆነ ኳሊቲ እና ሳይድ ኢፌክት ስላላቸው በደንብ ይህንን ፕሮግራም ብታዳምጡ እጅግ ትደ ይለመሙበታላችሁ ብዬ አስባለሁ። ምክንያቱም ሁለቱ መኪኖች የተለያየ ዋጋ ያላቸው በተለይ በዋጋቸው በጣም የተራራቁ መኪኖች እንደመሆናቸው ባትሪያቸው ላይ ያለው ልዩነት ምንድን ነው የሚለውን ነገር በደንብ ብትገነዘቡ የምትፈልጉትን አገልግሎት የሚሰጣችሁን መኪና መርጣችሁ ለመግዛት በደንብ ስለሚጠቅማችሁ ማለት ነው። የተከበራችሁ የቻናሌ ቤተሰቦች እንግዲህ ከዚህ በፊት ፌስለስ በሆነ መልኩ ነው ፕሮግራም ስሰራ የምታውቁት። አሁን ግን እንግዲህ በፌስ መጥቼ ላቸዋለሁ ለታማኝነቱ በሚል ማለት ነው። እነዚህን የሁለት መኪኖች ባትሪ ለማወዳደር አምስት ነጥቦች ወይም የማወዳደሪያ ነጥቦችን ተጠቅሜያለሁ። የመጀመሪያው የባትሪው አላማ ሁለተኛው ደግሞ ባትሪ ኬሚስትሪ፣ ሌላኛው ደግሞ ኮሊንግ ሲስተማቸው እንዲሁም የቻርጂንግ ሲስተማቸው፣ የመጨረሻውና አምስተኛው አቅራቢያቸው ማንነው ወይም ለካምፓኒው ባትሪ የሚያቀርብለት ማን ነው የሚለው። በእነዚህ በአምስቱ ነጥቦች መሰረት የቢዋይዲንና የቴስላ መኪኖችን በደንብ አድርጌ የምተነትንላችሁ ነው የሚሆነው። የመጀመሪያው ሀሳብ አላማቸው ወይም ፎከስ አድርገው የሚሰሩበት ጉዳይ ነው። ለተወሰነ ማህበረሰብ ግብ ተደርገው የሚሰሩ ክፍሎች እንደመሆናቸው ባትሪውም ሲቀረጽ ለእያንዳንዱ አገልግሎት የተለያየ የባትሪ ፓክ ተደርጎ ነው የሚሰራው። ስለዚህ ለቴስላ መኪና በመጀመሪያ በምንመለከት ቴስላ ሃይ ኢነርጂ ዴንሲቲ እንዲያመነጭ ታስቦ የተሰራ ባትሪ አለው ማለት ነው። የቴስላ ካምፓኒ እነዚህን ባትሪዎች ሲያመርት ወይም ሲገጣጥም በአጠቃላይ ሃይ ዴንሲቲ እና አክሰለሬሽን ናቸው ቶፕ እንዲሆን ተደርገው ነው የተሰሩት ማለት ነው። ለምሳሌ አክሰለሬሽን ከዜሮ እስከ መቶ ለመጓዝ ይሄን ያህል ሰከንድ ይፈጅበታል ምናምን የሚሉ ነገሮች በጣም ማተር ያደርጋሉ። የቴስላ መኪኖች ላይ ማለት ነው። ሌላኛው ሬንጅ ነው። ሬንጅ በጣም ማተር ያደርጋል በቴስላ መኪኖች ላይ ማለት ነው። ለሬንጅ እንዲሁም ለአክሰለሬሽን እንዲሁም ደግሞ ለፐርፎርማንስ ታስበው የተሰሩ ባትሪዎች ናቸው በቴስላ ላይ የሚገኙት የቢዋይዲን በምንመለከትበት ጊዜ ደግሞ ኮስ ኤፊሽንት የሆኑ መኪኖችን ለመስራት ጥረት እየተደረገ ያለው በአጠቃላይ በትንሽ እየገንዘብ ወይም አፎርደብል በሆነ መልኩ መኪኖቹ እንደመቅረባቸው እንደዛ ቺፕ የሆነ ማቴሪያል በመጠቀም ነው ባትሪውን የሚገነቡት ማለት ነው። ስለዚህ ሁለቱ ከባድ ልዩነት በመካከላቸው አለው። ሌላኛው ቢዋይዲ ፎከስ አድርጎ የሚሰራው እንደ ተቋም ደግሞ ላይፍ ሳይክላቸው ከፍተኛ የሆኑ ባትሪዎችን ለማምረት ነው ስራ የሚሰራው። ለምሳሌ ያክል የቴስላ መኪኖችን ብንመለከታቸው የቴስላ መኪኖች ባትሪዎቻቸው እስከ 1500 ላይፍ ሳይክል አላቸው። ላይፍ ሳይክል ማለት አንድ ባትሪ ፉል ተደርጎ ፉል ከነበረበት ዜሮ እስከሚገባ ከእንደገና ደግሞ ፉል እስከሚሆንበት ያለው ሁኔታ አንድ ላይፍ ሳይክል ይባላል። 1500 ላይፍ ሳይክል ማለት በጣም ብዙ ነው። ከ300 ሺህ እስከ 500 ሺህ ማይል ይደርሳል በኪሎ ሜትር ምናልባት ብንተርጉመው ወይም ብንቀይረው እስከ 800 ሺህ ኪሎ ሜትር መጓዝ የሚያስችል ባትሪ ነው የሚገጠምላቸው ማለት ነው። 1500 ላይፍ ሳይክል ሲባል ትንሽ እንዳይመስላችሁ ለማለት ፈልጊ ነው። የቢዋይዲ መኪኖች ጋር ስንመጣ ደግሞ ቢዋይዲ ራሱን በቻለ መልኩ በሁለት ነው የሚከፈለው። እሱም ሊቲየም አይረን ፎስፌት እና ሊቲየም አይረን ፎስፌት የሚባሉ የባትሪ አይነቶች ስለዚህ ሁለቱ የተለያዩ ናቸው። ማንኛው ከቴስላ ባትሪ ጋር ይቀራረባል፣ ማንኛው ደግሞ የተወሰነ ዝቅ ያለ ነው የሚለውን ነገር ማየት አለባቸው። ለምሳሌ ሊቲየም አየንን ብንመለከተው ሊቲየም አየን ላይፍ ሳይክሉ በአጠቃላይ ከአንድ ሺ እስከ አምስት ሺ ላይፍ ሳይክል አለው። እንግዲህ የተመልከቱት ከቴስላ አንጻር ሲታይ ቴስላ 1500 ነው። የቢዋይዲ ሊቲየም አይረን ፎስፌት ግን ከአንድ ሺ እስከ አምስት ሺ ላይፍ ሳይክል አለው ማለት ነው። በአጠቃላይ የባትሪው አቅም በጣም ከፍተኛ ነው። ከቴስላ አንጻር ሲታይ በጣም ብዙ እድሜ የመኖር አቅም አለው። ነገር ግን አክሰለሬሽኑ ላይ፣ ፐርፎርማንስ ላይ ስንመጣ ግን የተወሰነ ዝቅ ያለ ነገር ነው ማለት ነው። ሊቲየም አይረን ፎስፌት የሚባለው ባትሪ ደግሞ ከዚህኛው ከሊቲየም አይንም ይቀንሳል ፐርፎርማንሱ ነው የሚቀንሰው። በነገራችን ላይ የቻና ላይ ቤተሰቦች ማወቅ ያለባቸው እዚህ ጋ ነው ፐርፎርማንሱ የተወሰነ ይቀንሳል። ለምሳሌ በእኛ ሀገር አክሰለሬሽን ከዜሮ ተነስቶ እስከመቶ ይሄን ያህል ሰከንድ እና የሚለው ነገር ማተር አድርግም ለእኛ ሀገር ማለት ነው። ወዳደጉት ሀገራት ግን ስንሄድ ያ ነገር በጣም ከፍተኛ ማተር ያደርጋል። መኪናውን ከመኪናው ይለዩዋል ማለት ነው። ይሄ የአክሰለሬሽን ጉዳይ፣ የሬንጅ ጉዳይ እንዲሁም የተለያዩ ነገሮች፣ እኛ ጋር ቅንጦት የሆኑ ነገሮች እነሱ ጋር ግን እንደ አንድ መስፈርት ነው የሚቆጠረው። ቀጣዩ የባትሪ አይነት ቢዋይዲ ያለው ደግሞ ሊቲየም አይረን ፎስፌት ነው። ሊቲየም አይረን ከሊቲየም አይረን አንጻር ሲታይ ፐርፎርማንሱ ዝቅ ያለ ነው። በአጠቃላይ ደግሞ ከፐርፎርማንስ በተለይ አክሰለሬሽን ሊሆን ይችላል ሬንጅ ሊሆን ይችላል የተወሰነ ዝቅ ያለ ነገር አለው። በአጠቃላይ ግን ላይፍ ሳይክሉ በጣም ረጅም ነው። ላይፍ ሳይክሉ ገምቱ ስንት ሊሆን ይችላል? ከአምስት ሺህ እስከ አስር ሺህ ላይፍ ሳይክል አለው። በጣም በጣም ብዙ እድሜ ያለው የባትሪ አይነት ነው። በጣም ብዙ እድሜ ያለው የባትሪ አይነት ነው ሊቲየም አይረን ማለት ነው። በዛው ልክ ብዙ አመት የመቆየት አቅም አለው። ቴስላ ግን ያው የተወሰኑ አማራጮች ቢኖሩትም ግን በዋነኝነት መኪኖቹ ውዶች ስለሆኑ ኤንኤምሲ የተባለው የባትሪ አይነት ስለሚጠቀም በአጠቃላይ ቅድም የነገርኳችሁ ነው ፐርፎርማንስ አለው ነገር ግን ብዙ እድሜ ያለው መኪና ግን እንዳልሆነ የምትገነዘቡት ጉዳይ ነው። እናንተ አሁን እዚህ ጋር ጠረጴዛ ላይ ታስቀምጣላችሁ ሊቴም አይረን ልግዛ የቴስላ መኪኖችን ልግዛ ወይስ የቢዋይዲ ሊቴም አይን ይሻለኛል የሚለው ነገር ስታገናዝቡት የትኛው ይመጣላችኋል? ብዙ እድሜ እንዲቆይላችሁ የምትፈልጉ ከሆነ ሊቴም አይረኑ በጣም አሪፍ ነው። እድሜውን አልፈልገውም፣ አክሰለሬሽኑን በጣም ማብረር ፈልጋለሁ፣ ከዚህም ተነስቶ ይሄን ያህል የምትሉ ግን ከሆነ የቴስላ መኪኖች የተሻሉ ናቸው ማለት ነው። ከኮስት አንጻር ከተለያዩ ነገሮች አንጻር ግን በአፍሪካም በተለያዩ ሀገራትም እየተስፋፋ የመጣው የባትሪ ብሌድ ባትሪ የምንለው ሊቲየም አይን እና አይረን ፎስፌት የተባሉት የመኪና ባትሪዎች ናቸው። ሌላኛው ነጥብ ደግሞ የባትሪ ኬሚስትሪያቸው ነው። የባትሪ ኬሚስትሪያቸው በአጠቃላይ ለምሳሌ የቴስላን ብንመለከት ኒኬል ማንጋኔስ ኮባልት የሚባል NMC የሚባል የባትሪ ቴክኖሎጂ ይጠቀማል። ይህ ማለት ማቴሪያሉ በጣም ውድ ስለሆነ ነው ባትሪውም ልክ በዛው ልክ እንግዲህ በጣም ውድ የሚባል ባትሪ ነው ማለት ነው። ሁለተኛው ደግሞ የBYD መቾች ላይ ያሉት የሊቲየም አይረን ፎስፌት እና ሊቲየም አየን ፎስፌት የሚባሉት የባትሪ አይነቶች ናቸው። እነዚህ ከቴስላ ባትሪ አንጻር ሲታዩ በጣም ርካሽ የሚባሉ እንዲሁም ደግሞ ብዙ ዓመት የመቆየት አቅም ያላቸው ባትሪዎች ናቸው። ፐርፎርማንሳቸው ብቻ የተወሰነ ከቴስላ አንጻር ዝቅ ይላል እንጂ ብዙ አመት በመኖር ግን የታወቀ ነገር ነው። የቢዋይዲ መኪና ባትሪዎች ብዙ አመት የመቆየት እድላቸው በጣም ሰፊ ነው። እስኪ የተከበራችሁ የቻናል ቢ ሰዎች ኤልኤፍፒ እና ኤንኤምሲ የተባሉትን የባትሪ አይነቶች በደንብ አድርጌ አነጻጽሬ ላሳያችሁ። የመጀመሪያው ከፍተኛ ሙቀት አለው። የኤልኤፍፒ የተባለው ወይም ቢዋይዲ ላይ የተገጠመው ባትሪ ከፍተኛ ሙቀት ያለው ነው። በቀላሉም ደግሞ አይቀዘቅዘም ማለት ነው። ኤንኤምሲ የተባለው ዝቅተኛ ሙቀት አለው። ቢሞቅም ደግሞ ቶሎ ለማቀዝቀዝ ባህሪ አለው። ሌላው የሊቲየም አይን ፎስፌት የተባሉ ባትሪዎች እንግዲህ ሎንግ ሳይክል ላይፍ አላቸው። ቅድም እንደተናገርኩት የቴስላ መኪኖች ላይ የተገጠሙ ባትሪዎች ደግሞ ሾርት ወይም አጭር ላይፍ ሳይክል አላቸው። ብዙ አመት የመቆየት እድላቸው በጣም ዝቅተኛ ነው። ሌላኛው ደግሞ ሎው ኢነርጂ ዴንሲቲ አላቸው። በኢነርጂ ዴንሲቲ ደረጃ፣ በፐርፎርማንስ ደረጃ ቀድምም ተናግሬው ያለው የቢዋይዲ መኪና ባትሪዎች ዝቅተኛ ፐርፎርማንስ ያላቸው ባትሪዎች ናቸው። የቴስላ ግን በጣም ሀይ ነው። በጣም ከፍተኛ ፐርፎርማንስ ያለው አቅም ያለው ባትሪ ነው ማለት ነው። ኮስት ጋር ስንመጣ ደግሞ የቢዋይዲ መኪኖች በጣም በዝቅተኛ ዋጋ የሚመረቱ ባትሪዎች ሲሆኑ የቴስላ መኪኖች ደግሞ በጣም በከፍተኛ ዋጋ የሚመረቱ ከመሆናቸው አንጻር የመኪናውም ዋጋ ማወቅ ይቻላል። በጣም ከፍተኛ ልዩነት ነው ያላቸው ማለት ነው። ለምሳሌ የሊቴማይን ፕሮስፔት ባትሪዎች በአጠቃላይ ለባሶች ለስላል ትልልቅ ባሶች ይሆናል ለምሳሌ የቴስላ ባትሪን በትላልቅ ባሶች ላይ እንጠቀም ብንል በጣም አዳጋች ነው በጣም ውድ ነው የሚሆነው መኪናው ኤክስፔንሲቭ ነው በጣም አሁንም ካለው ማለት በጣም ውድ ነው የሚሆነው ሌላኛው ወሳኝ ነጥብ ደግሞ አቅራቢዎች ናቸው አቅራቢ ለቴስላ ካምፓኒ ማነው ባትሪ የሚያቀርብለት ለቢዋይዲስ ማነው የሚያቀርብለት የሚለውን ነው የምናየው ለቢዋይዲ ማንም አያቀርብለት ምክንያቱም ቢዋይዲ ወደ መኪና ዘርፍ ከመግባቱ በፊት ቢዋይዲ ራሱ የባትሪ አምራች ነበር ምናልባትም የቴሌቪዥናችሁን የኮምፒውተራችሁን የስልካችሁን ባትሪ ምናልባት ገልጣችሁ ብታዩ ቢዋይዲ የሚል ጽሑፍ ልታገኙ ትችላላችሁ። በጣም የታወቀ ነው በባትሪ ምርት ማለት ነው። ስለዚህ ቢዋይዲ ከማንም አይቀበልም ራሱ ድሮም ባትሪ አምራች ስለነበረ የራሱን ባትሪ ነው የሚጠቀመው ማለት ነው። የራሱን ቴክኖሎጂ ነው የሚያሳድገው። በጣም ከፍተኛ ልምድ አላቸው ማለት ነው። ትላልቅ ከሚባሉት ቴስላ ግን ቀጥታ የሚወስደው ከሌሎች ካምፓኒዎች ነው። ለምሳሌ ከፓናሶኒክ ይወስዳል፣ ከኤልጂ ይወስዳል፣ ከካትል ይወስዳል፣ ከራሱ ደግሞ ቢዋይዲም ዋይዲን ባትሪ ይወስዳል ማለት ነው። ስለዚህ የቴስላ ካምፓኒ ከቢዋይዲ ባሲ ገዝቶ ነው መኪና የሚሰራው ማለት ነው። ይህንም መገንዘብ የትኛውን እንድትወስኑ እንደሚያደርጋችሁን ባላውቅም ግን የእናንተን ሀሳብ እና አስተያየት ግን መስማት እፈልጋለሁ። የመጨረሻው መስፈርታችን ደግሞ ኩሊንግ ሲስተም ነው። የኩሊንግ ሲስተም ላይ ስንመጣ የቴስላ መኪኖች በውሃ ወይም በፈሳሽ ነው የሚቀዘቅሱ፣ ልክ እንደ ኢንጂን ማለትም እንደ ትላልቅ የነዳጅ መኪኖች በውሃ በኩላንት ነው የሚቀዘቅዘው ማለት ነው። የባሲ ቴክኖሎጂ ቢዋይዲ ላይ ስንመጣ ግን በቬኖች በንፋስ ነው የሚቀዘቅዘው ተፈጥሯዊ በሆነ ነበር ማለት ነው። መኪናው ሲንቀሳቀስ በንፋስ አማካኝነት ነው እንግዲህ ባትሪው የሚቀዘቅዘው ማለት ነው። የቴስላ መኪኖች ከታች በሚገጩበት ጊዜ ፈሳሽ ያመጣል ብዙ ጊዜ ማለት ነው። ያ ማለት ያ ፈሳሽ የሚያመለክተው ምንድን ነው? ባትሪው ኩሊንግ ሲስተሙ በፈሳሽ ስለሆነ ነው እንግዲህ ውሃ የሚወጣው ጥሩ ሳይንም ነው። አምስቱን ነጥቦች አጠር አጠር አድርጌ አየሁላችሁ። በሚቀጥለው ፕሮግራም እንገናኛለን። ሀሳብ አስተያየታችሁም፣ በተለይ በሁለቱ ባትሪዎች ላይ ሀሳብ አስተያየት ካላችሁ መስማት እፈልጋለሁ። ቻው